ጤና ይስጥልኝ። የለተረቡ ህዳር 17 2018 ዓመተ ምሕረት የዋዜማ ለቸኮለ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። የቤንሻንጉል ጉሙዝ ክልል ተቃዋሚው የቦሮ ዴሞክራሲያዊ ፓርቲ ቦዴፓ ህዳር 15 ባካሄደው ጉባኤ ከገዢው ብልጽግና ፓርቲ ጋር ለመዋሃድ ውሳኔ ማሳለፉን ዋዜማ ከፓርቲው ፕሬዝደንት አመንቴ ገሺ ሰምታለች። አመንቴ ፓርቲው የሚቀላቀለው ከክልሉ ብልጽግና ቅርንጫፍ ጋር ሳይሆን ጠቅላይ ሚኒስትር አብይ ከሚመሩት ማዕከላዊው ፓርቲ ጋር መሆኑን ገልጸዋል። ሆኖም ፓርቲው ከብልጽግና ፓርቲ ጋር በምን ነጥቦች ላይ መግባባት ላይ እንደደረሰ ለጊዜው ዝርዝሩን አመንቴ ከመግለጽ ተቆጥበዋል። ከ13 የስራ አስፈጻሚ ኮሚቴ አባላት አምስቱና ሌሎች ተራ አባላት ግን ቦዴፓ ህልውናውን ያጣበትን ውሳኔ እንደማይቀበሉ ገልጠዋል። በሕዝብ ተወካዮች ምክር ቤት የቦዴፓ ተወካይና የፓርቲው ስራ አስፈጻሚ አባል መብራቱ ዓለሙ ከውህደት ውሳኔው ሆን ተብሎ እንደተገለሉና ከውህደቱ ከቀናት ቀደም ብሎ ከስራ አስፈጻሚ እንደታገዱ የሚገልጽ ደብዳቤ እንደደረሳቸውና የፓርቲውን መክሰም ሂደት በመቃወም ለምርጫ ቦርድ ቅሬታ ማቅረባቸውን ለዋዜማ ተናግረዋል። የብልጽግና ፓርቲ ዋና ጽህፈት ቤት በውህደቱ ስምምነት ዙሪያ አስተያየቱን እንዲሰጥ ዋዜማ አላቀረበ ያቀረበችው ጥያቄ ምላሽ አላገኘችም። መንግስት ኢትዮጵያ ከሁለት ዓመታት በኋላ ለምታስተናግደው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተወካይ ፕሬዝደንት ሆነው እንዲሰሩ መረጠ። ጌዲዮን ከአገር ውስጥ መንግስታዊና መንግስታዊ ካልሆኑ ድርጅቶች ከተባበሩት መንግስታት ድርጅት የተለያዩ ተቋማትና ከኢትዮጵያ ዓለም አቀፍ አጋሮች ጋር በመተባበር ኢትዮጵያ ከሁለት ዓመታት በኋላ የምታስተናግደውን የተመድ የአየር ንብረት ለውጥ ጉባኤ የመምራት ኃላፊነት እንደተጣለባቸው ጠቅላይ ሚኒስትር ጽህፈት ቤት ዛሬ ባወጣው መግለጫ ገልጧል። መንግስት በጌዲዮን አስተባባሪነት ከዓለም አቀፍ የአየር ንብረት ጥበቃ ማህበረሰብ ጋር በቅርበት ለመስራት ዝግጁ መሆኑንም የጠቅላይ ሚኒስትር ጽህፈት ቤት አረጋግጧል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2027 የሚካሄደው የተመድ የአየር ንብረት ለውጥ ጉባኤ አስተናጋጅ እንድትሆን በይፋ የተመረጠችው በቅርቡ ብራዚል ባስተናገደችው የዘንድሮ የተመድ የአየር ንብረት ለውጥ ጉባኤ ላይ ነበር። ኢትዮጵያ ጉባኤውን ለማስተናገድ በይፋ ጥያቄ ያቀረበችው ባለፈው መስከረም ወር ነበር። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የሶማሌ ክልል መንግስት ሁለት እስር የተፈረደባቸውን ጋዜጠኞች በምሕረት መፍታቱን አስታውቋል። የክልሉ ባለስልጣናት ከሕግ አግባብ ውጪ የታሰሩ 121 ግለሰቦችን መፍታቱንም ኢሰመኮ ማክሰኞ ዕለት ባሰራጨው መረጃ ላይ ገልጧል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ባለፈው መስከረም ወር ወደ ጅግጅጋ አቅንተው ከክልሉ ርዕሰ መስተዳደር ሙስጠፋ መሐመድ ጋር በክልሉ የሰብአዊ መብቶች አያያዝ ዙሪያ መምከራቸውን የሚታወስ ሲሆን፣ ሙስጠፋም የሰብአዊ መብት ሁኔታዎችን ለማሻሻል ቃል ገብተው ነበር። የክልሉ መንግስት የተራዘመ ቅድመ ክስን ለማስቀረትና የፍርድ ሂደትን ለማፋጠን የሚያስችሉ እርምጃዎችን መውሰዱን አድንቆ ሌሎች ያልተፈቱ የሰብአዊ መብቶች ጉዳዮች እንዲፈታም አሳስቧል። ኮሚሽነር ብርሃኑ የሶማሌ ክልል መንግስት ተሞክሮ ለሌሎች ክልሎች መንግስታትም ጥሩ ትምህርት ይሆናል በማለት ተናግረዋል። መንግስት ኢትዮጵያ ውስጥ በአንድ ሄክታር ላይ በአማካይ ይመረት የነበረው ከ6 እስከ 7 ኩንታል የሚደርስ ቡና በአሁኑ ወቅት ወደ 9 ኩንታል ማደጉ ሰሞኑን በአዲስ አበባ በተካሄደ የቡና ኤግዚቢሽንና የእውቅና መርሃ ግብር ላይ አስታውቋል። ሞዴል የተባሉ ከፍተኛ አምራች አርሶ አደሮች ደግሞ በሄክታር ከ15 እስከ 20 ኩንታል ቡና እያመረቱ እንደሆነ ገንዘብ ሚኒስቴር ዛሬ ረቡ ባሰራጨው መረጃ ገልጧል። ከፍተኛ ቴክኖሎጂ በሚጠቀሙ በተወሰኑ ዘመናዊ የቡና እርሻዎች ላይ በሄክታር እስከ 60 ኩንታል ቡና እየተመረተ እንደሚገኝም መረጃው አመልክቷል። ባለፉት ሰባት ዓመታት ከ9 ቢሊዮን በላይ የቡና ችግኞች በተለያዩ የአገሪቱ ክፍሎች የተተከሉ ሲሆን 700 ሺህ ሄክታር ነባር የቡና እርሻዎች ደግሞ እንዲዘምኑ ተደርጓል ተብሏል። የአገሪቱ የቡና ምርትና ከቡና የወጪ ንግድ የሚገኘው ገቢ ያደገው መንግስት ባለፉት ጥቂት ዓመታት በዘርፉ ላይ የወሰዳቸው ማሻሻያዎች የምርት ጥራትን በመጨመር የዓለም አቀፍ ገዢዎችን ፍላጎት እንዲጨምር በማስቻሉ መሆኑን የቡናና ሻይ ባለስልጣን ጠቅሷል። ኢትዮጵያ በተያዘው በጀት ዓመት 600 ሺህ ቶን ቡና ለውጭ ገበያ በማቅረብ 3 ቢሊዮን ዶላር በላይ ገቢ ለማግኘት አቅዳለች። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በ2018 በጀት ዓመት የመጀመሪያዎቹ አራት ወራት ውስጥ በ5203 የደረግ ጭነት ተሽከርካሪዎች ላይ ባደረገው የደረሰኝ ቁጥጥር ከ954 ሚሊዮን ብር በላይ ብር በላይ ደረሰኝ ማስቆረጡን ዛሬ ረቡዕ በይፋዊ ማህበራዊ ትስስር ገጹ ባሰራጨው መረጃ አስታውቋል። ቢሮው የደረሰኝ ቁጥጥሩን ያካሄደው በሁሉም አቅጣጫዎች ወደ ከተማዋ በሚገቡ ከከተማዋ በሚወጡና በከተማዋ ውስጥ በሚንቀሳቀሱ የደረግ ጭነት ተሽከርካሪዎች፣ ሚኒባሶች እና አነስተኛ ሽፋን ተሽከ ተሽከርካሪዎች ላይ መሆኑን ገልጧል። በዚህም ደረሰኝ ሳይዙ የተለያዩ ጭነቶችን በመጫን ሲንቀሳቀሱ የነበሩ 907 የደረቅ ጭነት ተሽከርካሪዎች በቁጥጥር ስር እንደዋሉ የገለጠው ቢሮ 1039 ግብር ከፋያዎች ደረሰኝ እንዲቆርጡ ማድረጉን እና በ997 ግብር ከፋዮች ላይ ደግሞ አስተዳደራዊ እርምጃ መውሰዱን አመልክቷል። ቢሮው ባደረገው በዚሁ የቁጥጥር ስራ የደረቅ ጭነት ተሽከርካሪዎች በጫኗቸው ሸቀጦች ላይ የ954 ሚሊዮን 803 ሺ ብር ደረሰኝ እንዲቆረጥባቸው ማድረጉን ጠቅሷል። በአሁኑ ወቅትም የደረሰኝ ቁጥጥሩን በሌሊት ጭምር እያካሄደ መሆኑን ቢሮ የገለጸ ሲሆን ያለደረሰኝ ሸቀጦችን በመጫን በሚንቀሳቀሱ ተሽከርካሪዎች ላይ ከአስተዳደራዊ እርምጃ በተጨማሪ በአሽከርካሪዎች ላይ የሕግ ተጠያቂነት እንዲኖር እንደሚያደርግ አስጠንቅቋል። ከተማዋ ኬላዎች የተቋቋሙባቸው አምስት የጭነት ተሽከርካሪዎች መግቢያዎችና መውጫዎች አሏት። ለእለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችን እና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።